ክቡር አቶ አዳማ ቲምባኤ የደቡብ ክልል ብሔረሰቦች ምክር ቤት አፈጉባኤ፣ ክቡር አቶ ቦጋሌ ፈይሳ የክልሉ ጠቅላይ ፍርድ ቤት ፕሬዚደንት፣ ክቡር ዶክተር አበባዮ ታደሰ የክልሉ ምክትል ፕሬዚደንት ክቡር አቶ ገብረ መስቀል ጫላ በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ፣ ክቡር አቶ ሙሉቀን ቀረ የኢፌድሪ ሳይንስና ቴክኖሎጂ ሚኒስቴር ሚኒስትር ዴታ፣ ክቡር ክብርት ወይዘሮ አልማዝ መሰለ የኢፌድሪ ስም ሰርቪስ ኮሚሽን ምክትል ኮሚሽነር ክቡር ዶክተር መሪሁን ፍቅሩ በምክትል ርዕሰ መስተዳድር ማዕረግ የድላ ክላስተር አስተባባሪና የግብርና ቢሮ ኃላፊ የተከበራችሁ የደቡብ ኢትዮጵያ ክልል ከፍተኛ የፓርቲና መንግስት ስራ ኃላፊዎች የተከበራችሁ የአስራ ሁለቱም ዞን ዋና አስተዳዳሪዎች፣ የሶስቱም ሪጂዮ ፖሊስ ከተማ ከንቲባዎች፣ የተከበራችሁ ከፌደራል ከክልል እና ከወላይታ ዞን እንዲሁም ከወላይታ ሶዶ ከተማ የመጣችሁ መንግስት ስራ ኃላፊዎች፣ ባለሙያዎች፣ ክቡራትና ክቡራን፣ ወርሃ መስከረም ባለአዲስ ፕሮጀክቶች፣ ባለአዲስ ኩኔቶች በአዲስ ተስፋ የምንሻገርበት ወር በክልላችንም ደግሞ አዲስ ይዘት መተን በተለይ የመንግስትን አገልግሎት በአንድ ማዕከል ብዙ አገልግሎቶችን ለመስጠት የሚያስችል የሕዝብን ጥያቄ ሊመልስ የሚችል ዘመናዊነትን የበለጠ የሚያቀዳጅን ተግባር ተጨባጭ የሚያሳይ የለውጡ የሪፎርሙ መንግስት ውጤት የሆነውን የክልሉ የመሶብ አንድ ማዕከል አገልግሎት ምረቃ ላይ ተገኝታችሁ ይህንን ስነ ስርዓት ለመካፈል ለመታደግ የመቻላችሁ ጥሪያችንን አክብራችሁ የመጣችሁ እንግዶች ሁሉ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ ናቸዋለሁ። መንግስታችን ሀገር ከገባችበት እጅግ በጣም በርካታ ፈተናዎች ውስጥ ትልቁ ህዝብንና መንግስትን አላይቶና ጠልቶ የነበረው የአገልግሎት አሰጣጥ ላይ መሰረታዊ ችግር ለመቅረፍ የሚያስችል የተጠና ሪፎርም በማስፈለጉ በተለይ የአገልግሎትና የአስተዳደር ሪፎርም አንዱ ሰው ተኮር አገልግሎታችን በዘመናዊ መንገድ ሊሰጥ ይገባል የሚል አቋም በመያዝ መሪያችን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይህንን የመሶብ አገልግሎት ዘመናዊን አገልግሎት ለተቀናጀ ጠቀሜታ በሚል መሶብ የሚል ስያሜ መሶብ የመላ ኢትዮጵያውያን በየቤታችን የሚገኝ የተላመደ ስም ያለው በመሆኑ ሁሉንም ያቀፈ ሁሉንም የሚይዝ በመሆኑ በቀላሉ ሊያዝ የሚችል እንዲሁም ደግሞ የተሻለና የበለጸገችን ኢትዮጵያ ለመመስረት የጀመርነው ጉዞ የተሳካ እንዲሆን ዋናው አገልግሎት ላይ የጀመርናቸው ሪፎርሞቹ ውጤታማ እንዲሆኑ ቆራጥ አመራር በመስጠት በአጭር ጊዜ ውስጥ ከፌደራል ጀምሮ በሁሉም ክልሎችና ከተማ አስተዳደሮች እንዲከወን ባስቀመጠው ወጥ አቅጣጫ በክልላችን ካሉ ስድስቱ ማዕከላት የመጀመሪያ የሆነው ወላይታ ሶዶ ማዕከል አገልግሎት ዛሬ በይፋ ጀምረናልና እና ለዚህ ብቃት ያለው ጠንካራ አመራር ለኢትዮጵያ ብልጽግና አስተዋጽኦ ቀንና ማታ እየሰሩና ይህንን አዲስ ሀሳብ አምጥተው ከዚህ ቀደም የሪፎርም ችኮነት ብዙውን ጊዜ አገልግሎት አሰጣጥ ላይ ብዙ ሪፎርሞች ቢደረጉም ለውጥ ሳይመጣ ወጪ እየወጣ የተወሰነ ጊዜ ይጀመርና የሚቀዘቅዝ እየሆነ ከጊዜ ወደ ጊዜ መንግስትንና ሕዝብን የሚያጣላው አገልግሎት እየሆነ የመጣበትን በመሰረታዊነት ለመቀየር የሚያስችል አዲስ ኢኒሽቲቭ ቀርጾ እውን እንዲሆን በማድረጋቸው ከፍተኛ ሞራልና አድራጎት እንዲሰጡ በአክብሮት እጠይቃቸዋለሁ። ይህ የመሶብ የአንድ ማዕከል አገልግሎት ለደቡብ ኢትዮጵያ ክልል እጅግ በጣም በርካታ ችግሮችን የሚቀርፍ ፍቱን እንሸት ነው። ብዝሃ ማዕከል በመሶብ አገልግሎት ማዕከል ደግሞ ብዙሃ አገልግሎትን የሚሰጥ በአንድ ማዕከል ብዙሃ አገልግሎት የሚሰጥ መሰረታዊ የህዝባችንን ጥያቄ የሚፈታ እንሸት ነው። ክልላችን ብዝሀ ማዕከል ስድስት ክልል ያለው ያለው ክልል ሆኖ መሶብ አገልግሎት ደግሞ በአንድ ማዕከል ብዝሀ አገልግሎት የሚሰጥ ስለሆነ ይህንን የህዝብን ጥያቄ እንዴት እንመልስ ብለን ስንቸገር የነበርነውን የኛን ችግር በቀላሉ ሊፈታ የሚችል አይነተኛ መሳሪያ ስለሆነ፣ አይነተኛ ኢኒሼቲቭ ስለሆነ ይህንን ኢኒሼቲቭ በጊዜ የለንም ሀሳብ ፈጥነን በስድስቱ ማዕከላትና ዞኖችና የከተማ አስተዳደሮችም እስከታች ድረስ ይህንን ንሽት ተግባር ላይ በማድረግ የህዝብን ጥያቄ ልንመልስ ሚገባ ወቅት ላይ ልምንገኛ ዛሬ ያስመረቅነው ይህ ማዕከል ሶስት ወር ያልፈጀ ነገር ግን ደግሞ አመራሩ ቆርጦና ወስኖ ከገባ መቀየር እንደሚያስችል መስራት እንደሚያስችል ማሳያ ነው። ከዚህ በፊት ገንዘብም ሀሳብም ነበር፣ ግን የሚሰራ ብቃትና ትጋት፣ ጽናት ይዞ የሚንቀሳቀስ ሰው ባለመኖሩ ብዙ ፕሮጀክቶች በጊዜ አያልቁም። ዛሬ ያስመረቅነው ግን ሶስት ወር ባልሞላ ጊዜ ቀንና ማታ ስራዎችን ለመስራት ትጋትና ጽናት ያላቸው አመራሮችና ባለሙያዎች በመኖራችሁ ይህንን በተቀናጀ መንገድ ልምድም ቀምረን በሌሎች ለማስፋፋት የሚያስችል ሁኔታ ላይ በመድረሳችን አርያነት ያለው ተግባር ፈጽማቸዋል። በዚህ ተግባር ላይ በተለይም የስትሪንግ ኮሚቴ ሰብሳቢያችን ክቡር ዶክተር አዋዮ ታደሰ ስራውን ብቃት ያለው አመራር እና ክትትል በባለቤትነት ቀረብ ብሎ በመምራት ላበረከቱት አስተዋጽኦ በአብይ ኮሚቴ እና በክልሉ መንግስት ስም ታላቅ ምስጋና ናቆት አገርግሎት አለው። ሌሎች የስትሪንግ ኮሚቴ አባላት። ኃላፊነታቸውን ተወጣቸዋል። ከምንም በላይ ይህንን ማዕከል ከህንፃ ግንባታ ወይም ደግሞ ህንፃውን ከማስተካከል አኳያ እጅግ በጣም አስቸጋሪ ወይም ደግሞ ነባር ህንፃ ማደስና ማስተካከል አስቸጋሪ ቢሆንም አዲስ ቢሆንም ይህንን ይወጣለው ብሎ ኃላፊነት ወስዶ በብቃት የተወጣው የክልሉ የኮንስትራክሽን ኮርፖሬሽን ኢንተርፕራይዝ አመራሩን በተለይ ዋና ስራ አስኪያጁ አረጋንና የተቋሙ አመራሮችና ባለሙያዎችን ከፍተኛ ምስጋና፣ አድናቆት አቀርብላቸዋለሁ። ክቡራቱ አልገየው ድሎ ይህ ስርዓት በተለይ ልምድ ከፌደራል በመቀመር የሰው ኃይል መልምሎ በማሰልጠን ሊገቡ የሚችሉ ተቋማት ወደ 9 የሚሆኑ ተቋማት እና ከ15 በላይ አገልግሎቶች በተሳለጠ ሁኔታ እንዲገቡ በማድረግ ዝቅተኛ መስፈርት አሟልቶ ዘመናዊ አገልግሎት ለመስጠት የሚያስችል ሁኔታ በባለቤትነት መርቶ ለዛሬም ምረቃ በማድረሳቸው የክልሉ ሲቪል ሰርቪስ ኮሚሽን ኃላፊ አቶ ሀልገዮ ጂሎና የኮሚሽኑ አመራሮች በዚህ አጋጣሚ ምስጋና አቀርብላቸዋለሁ የቴክኖሎጂ ጉዳይ በጣም ወሳኝ ነው የዘመነ የተቀናጀ የተያያዘ መሆን ስላለበት ከአይቲ ጋር ያለው ጉዳይ በጣም ወሳኝ በመሆኑ እያንዳንዷን ተግባር መከታተል የርዕሰ መስተዳድሩ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አማካሪ ክቡራቶክቡር አቶ መንግስቱ በየነና ቡድናቸው በቅርበት ተከታትላችሁ ደረጃው የጠበቀ አገልግሎት በአንድ ማዕከል እንዲሰጥ ስላደረጋችሁ ለእናንተም ምስጋና ይድረስላችሁ። ዛሬ በአንድ ማዕከል ብዙ አገልግሎት ለብዝሃ ማዕከል ክልል ወሳኝ ስለሆነ በዚህ ማዕከል ከክልል ተቋማት የገባችው በሂደት ውስጥ መግባትና አገልግሎት መስጠት የሚገባቸው ግን ያልገቡ ዋና የሚፈለገው አንድ ተገልጋይ መጥቶ ጨርሶ አጠናቆ መውጣት አለበት። አገልግሎቱ ከጊዜ ከወጪ አኳያ ትርፋማ መሆን አለበት። ስለዚህ የጎኞች ቅንጅትና የታች ላይ ቅንጅት በጣም ወሳኝ ነው። የሚሆን ያልተሟሉ ያላለቁ ይኖራሉ። ለጅማረ የሚሆን ወሳኝ የሆኖችን አሟልተናል። በመሰረታዊነት የሰነዶችን ማረጋገጥና ማጥለቅ ከፊት ቢሮ አኳያ መግባት ያለበት አገልግሎት ስለሆነ የፍትህ ቢሮ በፍጥነት ጊዜ ሳይሰጥ ካሉ ተቋማት ጋር በማቀናጀት ወደ ስራ መግባት እንዲሁም ሌሎች የጎንዮሽ እዚህ ማዕከል ላይ በደቡብ ኢትዮጵያ ክልል ለአንድ ተገልጋይ የተሟላ አገልግሎት መስጠት የሚያስችል ወላይታ ሶዶ ማዕከል መጥቶ ጂንካ ላይ ያለ፣ ካራት ማዕከል ላይ ያለ፣ ድለ ማዕከል ላይ ያለ፣ አርባ ምንጭ ማዕከል ላይ ያለ ሳውላ ማዕከል ላይ አለ ወላይታ ሶዶ ከተማን በየቢሮ ያለ በዚህ ማዕከል ላይ ሁሉንም በአንድ ማግኘት የሚችል ማዕከል ነው ብሎ አምኖ ሰው መጥቶ የሚገለገል እንዲሆን የጎደሉትን እየሞላን መሄድ ይጠበቅብናል። ስለዚህ ይህንን በማድረግ ዛሬ እዚህ የተገኛቸው የክልሉ አመራሮች በዚህ ማዕከል ላይ መግባትና ተቀናጅቶ መሄድ የሚገባቸው አገልግሎቶች በጋራ በመሆን እንድታማሉ እና ትልቅ ኃላፊነት እንዳለባቸው አውቀን እንድትመሩ ለማሳሰብ ፈልጋለሁ። እዚህ የተገኛችሁ የዞን አስተዳዳሪዎች እና የሶስት ከተማ ከንትባዎች ዞናዊና ከተማዊ አገልግሎት ራሱን የቻለ ማዕከል ይፈልጋል። ራሱን የቻለ ማዕከል በፍጥነት በዞኖችና በከተሞች ማስፋፋት አለብን። የክልል ማዕከላትን በተለይ ከነገ ጀምረን ቶሎ በፍጥነት የምንገባባቸው በዋናነት በሁለቱ ማዕከላት አርባ ምንጭ ማዕከልና የድላን ማዕከል ቀዳሚ አድርገን ቀሪ ደግሞ ሶስቱ ማዕከላት በሶስተኛ ምዕራፍ ለመሄድ የሚያስችል እቅድ ስለያዝን የአርባ ምንጭ ማዕከል የድላን ማዕከል ህንፃ የመለየትና የውስጥ ስራዎቻችን እንዴት እናስክደን ብለውን አጠቃላይ የአብይ ኮሚቴና የስሪንግ ኮሚቴ እቅድ አዘጋጅታችሁ በፍጥነት ወደ ተግባር የምትገቡበት፣ እንዲሁም ዞኖችና ከተሞችም የዚህ ማዕከል እንዴት ለዚህ እንደበቃ ልምድም ጭምር በመቀመር በፍጥነት ወደ ስራ በመግባት በቀጣይ ሶስት ወር ውስጥ አገልግሎት ለመስጠት የሚያስችል በሁሉም አካባቢ ስራ መስራት ያስፈልገናል። ይህንን እንዲታደርግ ነው ዛሬ የተገኛችሁ። ዛሬም ተገኝታችሁ በጋራ ስላስመረቃችሁ በድጋሚ ያመሰገንኳችሁ። በሶስት ወር ውስጥ ይህንን አገልግሎት የመሶብ የአንድ ማዕከል አገልግሎት በሁሉም አካባቢ ተደራሽ ለማድረግ የክቡር ጠቅላይ ሚኒስትራችን እንሸትን ይዘን በመንቀሳቀስ እውን እናደርጋለን ብላችሁ ቃል እንድትገቡ፣ በሞራል እንድታሳውቁ እጠይቃቸዋለሁ። ለራሳችሁ ሞራል ያስፈልጋል። እስከ ሞራል ይህ ማዕከል እውን እንዲሆን የፌደራል መንግስት ድጋፍ በተለይ የጠቅላይ ሚኒስተር ጽህፈት ቤት ቀንና ማታ ስራውን በመከታተል ግብረ መልስ በመስጠት የሲቪል ሰርቪስ ኮሚሽን አመራሮችም በአካል በመምጣት ግብረ መልስ በመስጠት አመራሩን ወደ ላይ በመጥራት ስልጠና በመስጠት እንዲሁም የኢኖቬሽንና ቴክኖሎጂ ሚኒስቴርን ክቡር ሚኒስትር ዴታ አቶ ሙሉቀን ጨምሮ ክቡር ሚኒስትሩ ዶክተር በለጠን ጨምሮ በመከታተል ላደረጋቸው አስተዋጽኦ ለደገፋችሁን ድጋፍ የክልሉ መንግስት ላቅ ያለ ምስጋና ያቀርብላችኋል። በዚህ አገልግሎት የክልል ማዕከል ላይ ሊገለገል የሚፈልግ ተገልጋይ ዝቅተኛ መስፈርቶችን አሟልቶ በመገኘት የተሟላ አገልግሎት እንዲሰጥ የገቡ የፌደራል ተቋማትና የክልል ተቋማት ከልብ እያመሰገንኩኝ፣ የሚያስፈልጋቸውን አሁንም ዝቅተኛ መስፈርቶች እና ሰርቪሶችን በማሟላት ረገድ በጋራ ተቀናጅተን በመስራት በህብረት ያልቻልነው ነገር የለም። የእዳ ሰውን ግድብ በህብረት ችለን አስመርቀናል። የመሶ ፕሮጀክትን ለእኛ በተለይ አገልግሎትን በማሳለጥ ረገድ ትልቅ ፕሮጀክት ነው። ለረጅም ጊዜ የሲቪል ሰርቪስ ሪፎርም ጥናቶች ሙከራዎች ሲደረጉ ለዘመናት ይቆየ የአንድ መንግስት ብቃትና ጥንካሬ የምንለየው የምንለካው በሚሰጠው አገልግሎት ነው። የሚሰጠው አገልግሎት ጥራት ያለው ብቃት ያለው ተደራሽ የሆነ ለኢንቨስትመንት ምቹ ከሆነ የመንግስትን ጥንካሬ ገላጭ ለማለት ነው። ለዚህ ነው ይሄ ሪፎርም ያስፈለገው። ከዚህ ቀደም የነበሩት የሲቪል ሰርቪስ ሪፎርሞች ውጥታማ አልነበሩ፣ ስከታማ አልነበሩ፣ አዳዲስ ችግሮች ይዘው የመጡ ነበሩ። አሁን ግን በአንድ ማዕከል ላይ የተቀናጀ አገልግሎት በመስጠት የወጪት የቅንጅትና የተለያዩ ችግሮችን በመቅረፍ ተጠቃሚ ህዝቡ እንዲሆን ለማድረግ የሚያስችል ኢኒሽቲቭ ስለሆነ ይህንን ኢኒሽቲቭ በመላው ክላችን መዋቅሮች ተግባራዊ በማድረግ መንግስትና በህዝብ መካከል ያለ አመኔታን ከፍ በማድረግ ዘመናዊ አገልግሎት በአንድ ማዕከል የሚሰጥ አገር በምሳሌነት እንዲጠራ ለማድረግ ታሪካዊ ኃላፊነት ስላለን ይህንን ታሪካዊ ኃላፊነት የሚወጣ ታሪካዊ ትውልድ ሆነን በአጭር ጊዜ ውስጥ ይህን ኢኒሽቲቭ ይሁን እንዲታደርጉ ጥሬን አስተላልፋለሁ። በርትተን ሰርተን የኢትዮጵያን ብልጽግና በአጭር ጊዜ ውስጥ ኢትዮጵያ የአፍሪካ የብልጽግና ተምሳሌት፣ የዓለም የብልጽግና ምሳሌ ሆና የምትቀጥል አገር፣ አንገታችን ቀና አድርገን የምንናገር አገር መሆናችን እናስመሰክራለን። በታሪክ ደግሞ ይህንን የሰራ ትውልድ ተብሎ ስማችን እንዲጠራ ቀንና ማታ ፕሮጀክትን የመምራት ብቃታችን ያሳየናቸው ቀንና ማታሰርትን ለመቀየር እጅ ለእጅ ተያይዘን ታሪክ እንስራ ይላለው እጅግ በጣም አመሰግናቸዋለን በሞራል ተቀበሉልን ክቡር ፕሬዚደንታችንን